ጤና ስጥልኝ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ የሚዲያና ኮሚኒኬሽን ባለሙያዎች በመንግስት የሚከናወኑ የልማት ስራዎችን መመልከታቸው ለሌሎች አድማጭ ተመልካቾች ግንዛቤ ለመፍጠር እንደሚያስችላቸው ተናገሩ። በጎንደር ከተማ አስተዳደር የኮሪደር ልማት፣ የቅርስ እድሳትና ሌሎች የልማት ፕሮጀክቶችን ባለሙያዎቹ ጎብኝተዋል። ተጨማሪ አለን። ከሁሉም የሀገሪቱ ክፍሎች የተውጣጡ የሚዲያና ኮሚኒኬሽን ባለሙያዎች እንዲሁም የስራ ኃላፊዎች በጎንደር ከተማ አስተዳደር በመንግስት የተሰሩና እየተሰሩ ያሉ የልማት ስራዎችን ተዘዋውሮ አፈጻጸማቸውን ተመልክተዋል። በጉብኝታቸው በጎንደር ከተማና በዙሪያው እየተሰሩ ያሉ የመገጭ ውሃና መስኖ ግድብ፣ የኮሪደር ልማትና የአፄ ፋሲለደስ አብያተ መንግስት እድሳትን ተመልክተዋል። ባለሙያዎችና የስራ ኃላፊዎች እየተሰሩ ያሉ የልማት ስራዎች ለነዋሪዎች ምቾትን የሚፈጥሩና የጎንደር ከተማን የቀደመ ታሪክ ለማቆየት እንደሚረዳ ማመላክተዋል። ወደ መጡባቸው አካባቢዎች ሲመለሱ በጎንደርና በአካባቢው እየተሰሩ ያሉ የልማት ስራዎችን ለሌሎች ለማስረዳት እንደሚረዳቸው ተናግረዋል። ወንድም ወንድም ተክሎ የኢትዮጵያ ፕሬስ ድርጅት ምክትል ዋና ስራ አስፈጻሚ ነኝ። እንግዲህ ከአዲስ አበባ ጀምሮ ሆኖ ጎንደር የደረስ ነው። ጎንደር ላይ ከዚ በፊት ሁለት ሶስት ጊዜ ተመላልሻ ያውቀዋለሁ። አሁን ላይ ያለው የልማት ስራዎች እጅግ ትላልቅና ተስፋ ሰጪ የሆኑ ስራዎች ናቸው። ከዚህ ሲመለሱ በተለያየ ቦታ ላይ ነው የተሰማራ ነው። በየአካባቢ ያለው ተስፋ ሰጪ ስራዎች ላይ የተግባቦት ስራ መስራት አለባቸው። ሬዲዋ ብዙሀን መገናኛ ኤጀንሲ አፍሶማሊ ሶሻል ሚዲያ ላይ ነው የምሰራው። በጣም እጅግ በጣም ደስ ብሎኛል። ከመንገድም ጀምሮ ጎንደር ገና ከፕሌን ስንወርድ አቀባበላቸው ለሰው ያላቸው ፍቅር ያሳዩን በጣም ደስ የሚል ነገር ነበረ። ከዚህ የበለጠ የውን ለመጎበኘት ጎንደርን እፈልጋለሁ። ጓጓለ ሆይ አሁን ላይ ያየሁት ነገር ደግሞ በጣም ጥሩ ስም እድገቱ። በዛብ ይባላል። የመጣሁት ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ነው። ከመንግስት ኮሚኒኬሽን መዋቅሩ ነው መጣሁት። የመንግስት ኮሚኒኬሽን ባለሙያ ነኝ። ጎንደርን ከዚህ በፊት አቃት ነበረ። ከዛሬ 78 ዓመት በፊት እዚህ ተመረ ነበረ ና አሁን ላይ ደግሞ ያለውን ለውጥ ሳይ እጅግ በጣም ነው ውስጥ የነሸጠኝ መንገድ ያልነበረባቸው በጣም ጠባብ መንገድ የነበረባቸው አካባቢዎች አሁን ሰፍተው ለኑሮ ምቹ ለኢኮኖሚያዊ ለማህበራዊ እንቅስቃሴ በጣም ምቹ ሆኗል ማለት ነው አጠቃላይ ያለው ነገር በጣም ተስፋ ሰጪ ነው ልማቶች አሉ እንቅስቃሴዎች አሉ እና ይሄን ነገር ተጠናክሮ እንዲቀጥል በጎንደርና አካባቢው እየተሰሩ ያሉ የልማት ስራዎች ለከተማዋ አዲስ ገጽታን ያላበሰና ከዚህ በፊት በነዋሪዎች ይነሱ የነበሩ የመልማት ጥያቄዎችን የመለሰ ነው ሲሉ የኢፌድሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ ተናግረዋል። በርካታ የልማት ስራዎችን አይተናል። በትክክል መሬት ላይ ምንድን ነው ያለው ብሎ አውቆ እዚህ አካባቢ ብቻ አይደለም ልማት የሚሰራው። ዛሬ እንኳን በስድስት የሀገሪቷ አካባቢ ላይ ተከፋፍሎ ነው ቡድኑ እየጎበኘ ያለው። በየቦታው ልማት አለ፣ በየቦታው እንቅስቃሴ አለ፣ በየቦታው ለውጥ አለ። ይህንን ለውጥ አውቆ የሀገርን ልማት፣ የሀገር አንድነት፣ የህዝቦች አብሮነት ላይ ተባብሮ መስራት አለባቸው የሚል አስተያየት ነው ያለኝ። ጎንደርን ጨምሮ በሀገሪቱ ስድስት የተለያዩ አካባቢዎች የሚዲያና ኮሚኒኬሽን ባለሙያዎች እንዲሁም የስራ ኃላፊዎች የመንግስት የልማት ስራዎችን እንዲመለከቱ እየተደረገ መሆኑን ሚኒስትር ዴታው ገልጸዋል። የመንግስት ኩረት የከተማን ማስዋብ፣ የከተማ መሰረተ ልማት እሱን በአዲስ አበባ አካባቢ ብቻ ያለ መስሎ የሚያስቡ ሰው ግለሰቦች አሉ። እሱን የሚሰብር ነገር ብዙ ነገሮች አሉ። ግን ይህንን ስራ በየቦታው ያሉትን ተሞክሮዎች ለመስፋት እዚህ አካባቢ ተገኝተዋል። ራሳቸው እንዲገነዘቡ ስራዎቹ በየአካባቢው መስፋት አለባቸው። እነዚህ ስራዎች በአጭር ጊዜ ውስጥ አመት ባልሞላ ጊዜ ውስጥ ልሳኮ የቻሉት አንደኛ በአመራር ቁርጠኝነትና ትጋት ነው። በሁለተኛ ደረጃ ደግሞ የህዝቡ ትብብር ነው። ስለ ጎንደር ከተማና አካባቢው በርቀት ከሰሟቸው ይልቅ በአይናቸው ተመልክተው በእጃቸው ዳሰው ያረጋገጡት ከተማዋ በእድገት ጎዳና ላይ መሆኗን የሚዲያና ኮሚኒኬሽን ባለሙያዎች ለአሚኮ የተናገሩት በሰላም ችግር ምክንያት ስራ ቆሞ የነበሩ የኢንቨስትመንት ፕሮጀክቶችን ወደ ስራ ለማስገባት እየሰራው ነው ብሏል። የማዕከላዊ ጎንደር ዞን ኢንደስትሪና ኢንቨስትመንት መምሪያ በዞኑ ባለፉት 9 ወራት ከ6.4 ቢሊዮን ብር በላይ ካፒታል አስመዘገቡ 51 ባለሀብቶች የኢንቨስትመንት ፍቃድ መስጠቱን መምሪያው ገልጿል። አገኘው አበው ዝርዝር አለው። የወገራ ወረዳ በአሸዋ፣ በጠጠር፣ በኦፓል፣ በቱሪዝም፣ በእንስሳት ሀብትና በሰብል ምርት በተለይ በቢራ ገብስ ለሚሰማሩ ባለሀብቶች ምቹ የኢንቨስትመንት አማራጭ ቦታ መሆኑን የወረዳው ኢንዱስትሪና ኢንቨስትመንት ጽፈት ቤት ይገልጻል። ባለፉት አራት ዓመታት በአምራችና በአገልግሎት ዘርፎች 24ት ባለሀብቶች ፍቃድ ወስደው ወደ ስራ መግባታቸውን የጽህፈት ቤቱ ኃላፊ አቶ ሞገስ አደባ ገልጸዋል። በማንፋክቸሪንግ 13 በአገልግሎት 11 በድምሩ 24 ባለሀብቶች ከኛ ቢሮአችን መጥተው ፍቃድ አወጥተው እስካሁን ካፒታላቸውም አራት ቢሊየን አርባ አራት ሚሊየን 671 ሺህ ብር ያስመዘገቡ ባለሀብቶችና ከሀያ አራቱ ባለሀብቶች በማምረት ላይ ያሉ አሉ ና አንድ ከፍተኛ አስራ አንድ መካከለኛ አስራ ሁለት ባለሀብቶች በማምረት ላይ ያሉ ናቸው ማለት ነው። የወገራ ወረዳ ምክትል አስተዳዳሪ አቶ ጋሻው የማታውም ባለሀብቶች የመስሪያ ቦታ ከወሰዱ በኋላ ወደ ስራ ገብተው አካባቢውና ራሳቸውን እንዲጠቅሙ የተለያዩ ድጋፎችን እያደረጉ መሆናቸውን ጠቅሰዋል። በተለያየ እንቀት ከዚህ ከኢንዱስትሪ ምርት ጋር በተያያዘ ወደ ሶስቱ አቋርጠው ብናል እነሱን የተለያየ ድጋፍ ሞቲቭ እያደረግነ መልሰው ወደ ግንባታ እንዲገቡና እነሱ ሞዴል ከሆኑ ሌሎች ባለሀብቶችም ጭምርት ሊመጡ ስለሚችሉ እሱን እያመቻቸነ እንደ መንግስት ማገዝ የሚገባን ነገር ሳንሰስት ሙያዊውም ፖለቲካልም ጭምርት ውሳኔ እየወሰነ እየምራን ያለንበት ሁኔታ ነው ያለን። ወረዳው ከ160 ሄክታር በላይ የመስሪያ ቦታ ከሶስተኛ ወገን ነጻ አድርጎ ማልማት ለሚፈልጉ ባለሀብቶች ለመስጠት ዝግጁ መሆኑን የጠቀሱት አቶ ሞገስ ፈቃድ ለመውሰድ የኢንቨስትመንት ፕሮጀክታቸውን ያቀረቡ ባለሀብቶች ቢኖሩም የሰላም እጦቱ ወደ ስራ እንዳይገቡ እንዳደረጋቸው አብራርተዋል። አሁን እነዚህ የመለመልናቸው አርባ ባለሀብቶች የመግባት ፍላጎት አላቸው። ግን ያው የሰላም ሁኔታ ለኢንቨስትመንቱ አሁን እንቅፋት እየሆነ ስለሆነ አብዛኛውን ደግሞ የጸጋዎቹ ያሉ ገጠር አካባቢ ስለሆኑ ያው ችግር ይፈጠራል በሚል ነው እኛም ይዘ ነው ያለን ማለት ነው። የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ያብስራሸቴ የሰላም እጦቱ ባለሀብቱ በፈለገው መስክ ተሰማርቶ እንዳይሰራ እንቅፋት መሆኑን ገልጸዋል። ይሁን እንጂ ችግሩን ተቋቁሞ በመስራት 51 ባለሀብቶች ፈቃድ መውሰዳቸውን ላፊው ጠቅሰዋል ከስድስት ነጥብ አራት ቢሊዮን ብር በላይ ያስመዘገቡ ወደ ሀምሳ አንድ የሚሆኑ ባለሀብቶች ወደ ዞናችን የኢንቨስትመንት ፈቃድ ለማውጣት መጥተዋል እነሱም በአግባቡ የተስተናገዱበት ሁኔታ ነው ያለው በሰላም ጦቱ ስራ አቁመው የነበሩ የኢንቨስትመንት ፕሮጀክቶችን ወደ ስራ ለማስገባት እየሰሩ መሆናቸውንም አቶ ያብስራ አንስተዋል ወደ አምስት የሚሆኑ ፕሮጀክቶች እኛ አካባቢ በዚህ በጸጥታው ችግር ምክንያት ያቋረጡ ነበሩ እነሱንም ለመመለስ ሰፊ ጥረት ያደረግነበት ሁኔታ አለ። ሁለቱ በተጨባጭ ስራ የጀመሩበት ሁኔታ አለ። ሶስቱን ደግሞ ወደ ተግባር ለማስገባት የገጠማቸውን ችግር ከባለሀብቶቹ ጋር ተዋይተን በመፍታት ሂደት ላይ ያለንበት ሁኔታ ነው ያለው የዞኑን የኢንቨስትመንት ፀጋዎች በጥናት በመለየት ና በትክክል ማልማት ለሚችሉ ባለሀብቶች እድሉን በማመቻቸት የአካባቢውን የኢንቨስትመንት እንቅስቃሴ ለማነቃቃት እየተሰራ መሆኑንም አቶ ያብ ስራ ተናግረዋል። በምዕራብ ጎንደር ዞን ከ890 ሺህ በላይ ችግኞች ለተከላ ዝግጁ መደረጋቸውን የዞኑ ግብርና መምሪያ አስታውቋል። ለክረምቱ ችግኝ መትከያ ቦታ ዝግጅት መደረጉን የደን ልማት ባለሙያው ጋሻው ታያቸው ተናግረዋል። ችግኞች አካባቢን አየር ንብረት ለውጥ ተጽዕኖን ለመቆጣጠርና የደን ሀብትን ለመጨመር አይነተኛ አስተዋጽኦ እንዳላቸው ኃላፊው አስረድተዋል። ማህበረሰቡ ችግኞችን ከመትከል ባለፈ ለችግኞች አስፈላጊ እንክብካቤና ክትትል እንዲያደርግም ጠይቀዋል። በተያዝ ዜና በክረምቱ ከ41 ሚሊዮን በላይ ችግኝ ለመትከል ዝግጅት ማድረጉን የሰሜን ጎንደር ዞን ግብርና መምሪያ ገልጿል። በመምሪያው የተፈጥሮ ሀብት ልማት ጥበቃ ቡድን መሪ አቶ ፋሲል ከተማ ችግኝ ከማዘጋጀት ጀምሮ የተከላ ቦታ ልየታና ጉድጓድ ቁፋሮ መከናወኑን ተናግረዋል። የሚተከሉ ችግኞች ለደህን ልማት የሚሆኑ ሀገር በቀልና ኢኮኖሚያዊ ጠቀሜታ ያላቸው ፍራፍሬ ችግኞች መሆናቸውን ቡድን መሪው አስረድተዋል። የዞኑ ማህበረሰብ የደህን ልማቱን ጠቀሜታ ተረድቶ የችግኝ ተከላን ተግባራዊ እንዲያደርግ ጥሪ አቀርበዋል። መረጃውን ያደረሰን የሰሜን ጎንደር እና የምዕራብ ጎንደር ዞን መንግስት ኮሚኒኬሽን ነው። የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎች በተከታተላችኋቸው መንገድ ተጠናቀዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።